ከ1986 በፊት ስናያት ቬትናም በችግር ውስጥ የነበረች፣ በጦርነት ውስጥ የነበረች፣ በራብ ውስጥ የነበረች ብዙ ነገሮች የሚፈራረቁባት ሀገር ናት። ይህ የቀደመ ምስራቅ የዥዋዊቱ ሀገር የቬትናም ታሪክ ነው። እንዲህ ያለ ሂደት የታሪኳ ክፋ የሆነ ሀገሪቱም አሁን ላይ በማምረቻው ዘርፍ በቀዳሚነት ስማቸው ከሚጠቀስ የዓለም ሀገራት ተርታ ተሰልፋለች። የሚደት ጠንካራ ምጣኔ ሀብት እንድትገነባና ተገዳዳሪ እንድትሆን አድርጓታል። ለዚህ ደግሞ ያላትን ጸጋ ለይታ ተግባራዊ ያደረገችው የፖሊሲና የፖለቲካ ስሪት ለውጥ የኋላ ደጀን ሆኗታል። እንደምታወቀው በ1986 ቬትናም ኢኮኖሚክ ሪፎርምን አከናውና ነበር በተለይም ከኮማንድ ኢኮኖሚ ወደ ሶሻሊስት ሊድ ማርኬት ኢኮኖሚ ነው የመጣቸው ሀገሪቷ ና ከዛ በኋላ ትልልቅ ኤሪያ ላይ በመስራት ቆንጆ የሚባል ምናልባትም ብዙዎችም አሪያ ሊሆን የሚችል እኛም የምንማርበት የኢኮኖሚ እድገት ያስመዘገበች ሀገር ናት። ቬትናም ተራማጅ የገበያ ኢኮኖሚን ያራምዳሉ ና ከራሳቸው ተጨባጭ ሁኔታ ጋር አስተሳስረው በኢንዱስትሪ በኢኮኖሚ በደንብ ማደግ የቻሉ ስለሆኑ ፕራግማቲክ አካሄድ ገቢር ነበብ አካሄድን መከተል ትልቅ ልንማር የምንችለው ነው ከነሱ። የሀገራትን የህዝብ ቁጥርና ተያዥ መረጃዎችን የሚያጋራው ወርልዶ ሜትር አሁናዊ የቬትናም የህዝብ ቁጥር ከ101 ሚሊዮን በላይ መሻገሩን ያመለክታል። ከዚህ ውስጥ ትልቁን ድርሻ እንደሚይዝ የሚነገርለት አምራቹ ኃይል ለማምረቻው ዘርፍ ሁነኛ ግባት መሆኑ ደግሞ ሀገሪቱን ለኢንቨስትመንት ተመራጭ እንድትሆን አድርጓታል። በተለይ ምቹ የኢንቨስትመንት ከባቢን ለመፍጠር የሄደችበት ርቀት ተመራጭነቷን እንድታሰፋ እድል የሰጠ ነው። ኢንስቲቱሽናል ቢሮክራሲን በመቀነስ ኢንቨስትመንት ኢንቫይሮመንትን አትራክቲቭ ማድረግ፣ ኮንዲሲቭ ማድረግ ብዙዎች መጥቶ ኢንቨስት እንዲያደርጉ ብዙዎችን የሚስብ ሳቢ የሆነ የኢንቨስትመንት ኢንቫይሮመንትን እንዴት ቬትናም እንደፈጠረች ስናይ እኛ እዚህ ላይ ትልቅ ትምህርት እንወስዳለን ብለን የምንወስድበት ነው ማለት ነው። በዚህ ረገድ የምጣኔ ሀብት ማሻሻያ ያደረገችው ኢትዮጵያ ከቬትናም የምትማረው ልምድም የምትቀምርበት አያሌ ተሞክሮዎች መኖራቸው ልብ ይሏል። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ በአገሪቱ ያደረጉት ይፋዊ ጉብኝት ከግብርና መር ምጣኔ ሀብት ወደ ማምረቻው ዘርፍ ሽግግር እያደረገች ላለች ኢትዮጵያ ተደማሪ አቅም የሚፈጥር ነው። በዋናነት ደግሞ ሀገራዊ ምርትን በማሳደግ ወደ ውጭ ምላኩን የቬትናምን ልምድ መቀምር እንደ ሀገር የተካሄደውን የምጣኔ ሀብት ማሻሻያ በእጅጉ የሚደግፍ ስለመሆኑ ታምኖበታል። ኢንዱስትሪ ላይ ፈጣን እድገት ማስመዘገብ ብቻ ሳይሆን ከፍተኛ የውጭ ፎሬን ኢንቨስትመንት የምትስብ አገርናት ቤት ና ስለዚህ ብዙ ተመክሮ መውሰድ እንችላለን። ያንን ወደ ውጭ ኤክስፖርት የሚታደርገው ማኑፋክቸሪንግ ኢንዱስትሪ በተለይ በቴክስታይል እና አፓሬል ላይ የጨርቃጨርቅና ጨርቃጨርቅ ነክ እና እንዲሁ ቆዳና ቆዳ ውጤቶች ላይ አትክልትና እና ፍራፍሬን ጨምሮ በብዙ ቮሉም በብዙ ቮሉም በብዙ ስፋት ወደ ውጭ ትልካለች። ስለዚህ እሱን ተሞክሮ መውሰድ ያስፈልጋል። የአሁኑ የኛ ሪፎርም የሚያግዝልን ከዛ በደንብ የምንማረው የቬትናም ማኑፋክቸሪንግ ሴክተር ኤክስፖርት ኦሪንትድ ነው። ኢኮኖሚ እድገትን ለማስመዝገብ በምንሄድበት፣ የውጭ ምንዛሪ ለማግኘት በምንሄድበት፣ የውጭ ዕዳ ለመቀነስ በምንሄድበት ጊዜ ሰፕላይ ሳይድንም ጨምር እያልን ነው አደለ? ምርትንም ጨምር ፕሮዳክቲቪቲንም ጨምር ስንል ኤክስፖርት የምናደርገውን ምን ጨምር እያልን ነው። ተወዳዳሪን ሁን ባልንበት ጊዜ ላይ አሁን ኤክስፖርት ኦሪንትድ የሆነ ፕሮዳክት ላይ ማኑፋክቸሪንግ ሴክተራችን እንዲሰራ ትልቅ ትምህርት እንወስዳለን፣ ከዛ ማለት ነው። የቬትናም የማምረቻው ዘርፍ ከሀገር ውስጥ ግባት አምራቾች ጋር ያለው ትስስር የጠበቀ መሆኑም በዘርፉ ለታየው ምርታ ትልቁን ድርሻ የሚወጣ እንደሆነ ይነገራል። ይህም የማምረቻው ዘርፍ ከመካከለኛም ከዚያም ዘቅ ካሉ አምራቾች ጋር ያለው ትስስር እምብዛ የሚሆንባት ኢትዮጵያም የቬትናም የእድገት ሂደት ትልቅ መነቃቃት ይሆናታል ተብሎ ይጠበቃል። በእኛ ኢንዱስትሪ ፓርኮች ውስጥ ያሉ የቴክስታይል የጋርመንት ኢንዱስትሪዎች ኦልሞስት ሁሉንም ነገር ከውጭ ነው ግብአት የሚያመጡት። በሀገር ውስጥ ያለው ትስስር በጣም ዝቅተኛ ነው። የሀገር ውስጥ ጥጥ የሀገር ውስጥ ፋብሪኮች አይጠቀሙም። በሌሎች ኢንዱስትሪዎችም ብዙ እቃዎቻችን ማኑፋክቸሪንግ የሚሰሩ ከውጭ ነው የሚያስመጡት እና በሀገር ውስጥ ግብአቶችን እንዲጠቀሙ ማበረታቻ ማድረግ፣ ክትትል ማድረግ፣ ድጋፍ ማድረግ በጣም ይፈልጋልና ትልቁ የምንማረው ነገር ይሄ ነው አግሪካልቸራል ፕሮዳክታችን ፕሮሰስ አድርገን ኤክስፖርት ማድረግ ያሉንን ቴክስታይል ኢንዱስትሪዎች ማበረታታት እንደዛ እንደዛ አይነት ነገሮችን መስራት እንችላለን በደንብ በተለይ የሰው ሀብት እውቀት ላይ መስራት ይጠበቅብናል፣ እና ያንን ለመስራት ደግሞ ኢንዱስትሪዎቻችንንና ዩኒቨርሲቲዎቻችንን ማስተሳሰር የትምህርት ተቋማትን ኖቶን፣ ዩኒቨርሲቲ ምናልባት ቮኬሽናል ትሬኒንግ የሚሰጡትንም ማስተሳሰሩ ቆንጆ ይሆናል። ይህንን እንማራለን ብዬ አስባለሁ።